እኔ ዝጋ ሄሉዬም ቢኒዬም ይሄ የቢኒ እህትም ፍቅር በፍቅር በመሆናቸው በጣም ደስተኛ ነን። ግን ደግሞ አንድ ቤት መሆኑ ምናምን አልወደውም። እኔ ቅርታ አድርጉልኝና ከሰው ማለት ጓደኛ ሊኖረኝ ይችላል፣ ምናምን እንደዚህ ልጫወት ይችላለሁ፣ ቤስት ሊሆን ይችላለሁ ምናምን። ነገር ግን አንድ ቤት በመሆን አላምንም። ምክንያቱም በመጀመሪያ ደረጃ ሴትና ወንዶች አንድ አይደለም። ወንድ ልጆች በጣም ብዙ የወንድ ጓደኞች ለረዥም አበት አብረው ኑረው ሲላዩ እንኳን ተጣልተው ተጨቃጭቆ አይደለም የሚለያዩት፣ በፍቅር ነው የሚለያዩት። ከአንድ ቤት ሲኖሩ እንኳን ተነጋግረው አውቁም በጭራሽ ማለት ነው። ግን እኔ በዙሪያ ካሉ በጣም ብዙ በዙሪያ ስላችሁ የኔ የቅርቤ ሰው ምናምን ሆኖ ሳይሆን እንዲሁ በአካባቢያችሁ ምናምን ይሆናል የሆነ ሰው የምታዩት የለም? ከአንድ ቤት እየኖሩ ቀን በቀን ይጣላሉ፣ ቀን በቀን መኮራረፍ አለ፣ በየሰከንዶቹ መደባበር አለ፣ ይህ መተማማት ምናምን የሚባለው ነገር አለ ምናምን ብቻ። በውጭ ላይ እያለ የነበረው ንጹሕ ፍቅራቸው አንድ ቤት ሲሆኑ ድፍረስርሱ ነው የሚወጣው። ሴትና ሴት ማለት ነው። ያን ስላችሁ የሆነ የጸባይ ጉዳይ ምናምን አይደለም ወይ ሄሉ መጥፎ ሆነች እያልኳችሁ፣ ወይ ደግሞ የቢኒት መጥፎ ሆነች እያልኳችሁ አይደለም። ኦል ሴሌክት ሁላችን ሴቶች ስንባል ማለት ነው ጓደኛ በውጭ ስለሆኑ ምናምናምን ኦኬ ነው ግን አደለም ጓደኛ ወይ ደግሞ እንደዚህ የውጭ ሰው ቀርቶ ህትማማቾች እንኳን ከስንት አንድ ነው ተስማምቶ አንድ ቤት በፍቅር የሚኖሩት እንጂ ብዙዎቹ ብዙዎቹ ነው ምላችሁ። ይቅርታ ይንስላችሁ ምክንያቱም የሴቶችን ባህል ስለማቀው ብዙዎቹ አንድ ቤት ሲኖሩ እየተጨቃጨቁ እየተጣሉ ምናምን ምናምን ብቻ የሆነ ከዛም በኋላ እንኳን ከአንድ ቤት ቆይተው ለየ ብቻ ሲሆኑ በቃ የፊት የነበራቸው ፍቅር ስቲል አይሆንም። እንደዛ ማለት ነው። ላይጣሉ ይችላሉ፣ ላይኮራረፉ ይችላሉ፣ ላይለያዩ ይችላሉ ግን የነበረ ፍቅራቸው እንደነበረ አይሆንም። ዛት አንድ ቤት እንሆንና የሚባለውን ነገር ሄሉ ባታደርጊው ደስ ይለኛል፣ እንደኔ ማለት ነው ከአንድ ቤት ብትሆኑ እኮ ደስ ይለኛል። ምክንያቱም ብቻሽን እንዳቶኝ በቃ ጓደኛለሽ ምናምን፣ ጧት ስትነሱ አብራችሁ፣ ስትተኙ አብራችሁ ምናምን ይህ ደስ የሚል ነገር አለው። ግን ምንድን ነው ቢኒ እምብ አይሆንም ምናምን ያለ ሲከራከራችሁ የነበረው ሄሉ እያኮረፍሹ ማለት መጥፎ ሰው ነች ብሎሽ አይደለም ወይ፣ ደግሞ እህቱ መጥፎ ሰው ሊልፈልጉ አይደለም ግን ነገ እናንተ ሁለታችሁ በሆነ ምክንያት በሆነ ስበብቻ ከባድ ጸብ እኮ አይሆንም ግን የሆነ ነገር ተነጋግራችሁ መጣችሁ። ቢኒ ቢኒ እንደዚህ እንደዚህ ሆነ ብትሉት ምን ሊሰማው እንደሚችል አስቡት። ወይ ለእህቱ አይሆንም ወይ ደግሞ ለሄሉ አይሆንም፣ ብቻ ምን ሊፈጠር እንደሚችል ስለሚያውቀው ነው። ተው አምናችሁበታል ወይ ማለት በየቀኑ ተገናኙ ምናምን ያለው እንዴት ነው? የእውነት ነው የምላችሁ። ጓደኛ ሆናችሁ አይ ነው፣ ብዙ ጊዜ ለምሳሌ ሴቶች አብረው የሚሆኑ ብቸኝነት ሲሰማቸው፣ ለምሳሌ ከቤተሰብ በጣም የራቃችሁ ከሆናችሁ ወይ ደግሞ የቅርብ ጓደኛ ቤተሰብ ምናምን ከሌለ ያን ብቸኝነት ለማስረሳት ብዙ ጊዜ ደግሞ ቤት ክራይ ምናምን አብሮ እንትን ለማለት ምናምን፣ ያው ማለት እዚህ ጋር መደባበቅ ስለሌለው ነው መነግራችሁ። ና ያን ያን ተብሎ ነው በአንድ ላይ የምትሆኑት ማለት ነው። ብዙዎቻችሁ አሁን እዚህ ጋር እያወራለሁ ስለ ሄሉ ወይ ደግሞ ስለ ሄሉ ስለ ቢኒ እህት አደለም ለምን ብላችሁ ስለምጠይቁኝ ከዚህ ከዚህ በዛው መልሱን እየሰጠዋችሁ ነው። ግን ምንም ይሁን ምንም በቃ እንዴት ነው ይሄ አብራችሁ አሳልፉ ቀን ላይ በቃ የማቻችሁ ላይ የማቻችሁ ስላርገን እስቴል በቃ እስከ አንድ ሰዓት እስከ ሁለት ሰዓት እስከ አስራ ሁለት ሰዓት አብራችሁ ሆኑ። ግን ቢያንስ የሆነ የግል ህይወት የሚባል ነገር አለ፣ ፕራይቬት ደግሞ ማለት ነው። ፕራይቬታችሁን የሆነ ሰዓት ያስፈልጋችኋል ማለት ይሄ፣ ጓደኛ ምናምን ምናምን አብሯችሁ ሲሆን እንዴት ነው ፕራይቬት የሚባል ነገር የለም። ይህን መኝ ማንሽም ማለት ነው ሰው ጋር አብራችሁ ተጨምራችሁ ስኖሩ እንዴት ነው፣ የሆነ ስራ ሌላ ሊለያያችሁ ይችላል። ጧት ላይ አንቺም ስራሽን እሷም ስራ ልትሄዱ ትችላላችሁ ምናምን ነገር ኦኬ። ግን ምንድን ነው ይሄ የሆነ ብዙ ጊዜ ከስራ ስንመለስ ነው አይደል? ይሄ ቤታችን ነጻነታችን ነው። ራቆትሽን ሁኚ፣ ምን ሁኚ፣ የፈለግሽ ሁልበሽ። ይህን ስላችሁ በጣም ይቅርታ ማለት ግልጽ ነው መነግራችሁ እንደፈለግሽ የምትሆኚበት ሙሉ ነጻነትሽ ቤትሽ ነው። በቃ ፕራይቬትሽ ማለት ነው። የፈለግሽውን አውሪ፣ የፈለግሹን ቢ፣ የፈለግሹን ጠጭ፣ የፈለግሽን ርገጭ፣ ኤቭሪቲንግ ሁሉን ነገር አድርግበት። በቃ ነጻነት ነው። ግን ሰው አብሮሽ ሲኖር ለምሳሌ እንደፈለግሽ፣ እንደመጣሽ ቤት ልብስሽን አሁላ ልቀሽ ላትትችያለሽ መሆኑበት ብያችሁ ነው ማለት። ብዙ ጊዜ ሰው ጋር ስንሆን ምን ነው የምናየው? ደስታውን በቃ አብረን መጫወታችን ምግብ በተለይ ምግብ ብቻ መብላት ጣም ነው የሚያስጠላው፣ አብረ መብላታችን፣ አብረ መጠጣታችን ያ ነው የምናየው። ግን ስቲል ቤታችሁ ስትገቡ እንዴት ነው በቃ ካልጋሽ፣ እንዴት ነው ብቻ እንደዛ ነገር በደንብ አድርጋችሁ ቼክ አድርጉና፣ እኔ ደስ አላለኝም ሄሉዬ። አይ፣ ነው ፍቅር ነሽ፣ ወርቅ ነሽ፣ ማለት ምርጥ ጓደኛ፣ ምርጥ ምትወኝ ልጅ ነሽ። የቢኒትም እንደዛው አይቻታለሁ። ግን እንዳልኳችሁ እኔ ከዚህ በፊትም አምኜበት ስለማላቅ ነው ወደፊትም ደግሞ ስለማላምንበት ነው ነገር እንደዛ እንላችሁ ማለት ነው። ማለት አብሮ መኖር ኖርማል እኮ ነው። ኖርማል ነገር ነው። ግን ማለት ይሄ የሆነ ፕራይቬቶች ምናምን የሚባል ነገር ላይ ኖር ይችላል። ምናምን ምናምን ነገር ለግላቸውም ታሳልፏቸው ብዙ ነገሮች ይኖራሉ ብዬ ስላሰብኩ ነው። በተረፈ ግን እንግዲህ አብራችሁ ተመቻችተናል ምናምን ብላችሁ ከቀጠላችሁም ያደርግላችሁ። በፍቅር እንደገባችሁ በፍቅር ደግሞ ሁለታችሁም የየራሳችሁን ህይወት ወይ ደግሞ እስከምትፈልጉት ጊዜ አብራችሁ ክፉ ነገር ሳይወጣችሁ መጥፎ ቃል ሳትነጋገሩ እስከ መጨረሻው በእንደዚህ በፍቅር እንድትቀጥሉ እፈልጋለሁ። ለምንድን ነው ሰው ጋር በነገራችሁ ላይ በመጥፎ ነገር እንዳታዩት፣ እኔ ሰው ጋር እንደዚህ ጓደኛ ጋር አትሆኑ ምናምን ስላችሁ ፍቅራችሁ እንዲዘልቅ ነው ማለት የነበረ ጓደኝነታቸው የነበረ ቤስትነት እንዲዘልቅ ነው። ከስንት አንድ እኮ ይዘልቃሉ እውነት ለመናገር ማለት ነው። ግን ከስንት አንዶች ናቸው? ይሄ ከመቶ ፐርሰንት አይ ቲንክ ብቻ የሆነ አስር ፐርሰንት ሀያ ፐርሰንት ሆ ሊሆን ይችላል። ከባቸው በተረፈ ግን ቢኒም እንግዲህ እህቱን አሳልፎ ለሄሉ ሰጧል። ስለሚወዳት ስለሚያከብራት ማለት ነው። የትኞቹም ወንድም ሊከራከሩ ይችላሉ። ግን ደግሞ ተከራክሮም ቢሆን ሶኬ ብሏል ማለት ነው። እና ብቻ ደስ ስላላችሁ ፍቅራችሁ ምናምን ሄሉም የቢኒ ህትም ማለት ነው። ቢኒ እንግዲህ ብቻ ይም በሆኑም ችግር የለውም ብሎ ለሄሉ ይሄ በቃ ይመች ብሎ ሰጧታል ማለት ነው። እና ይመቻችሁ፣ በፍቅር ኑሩ። ጫማ ግዛልን ተብላል ደግሞ ቢኒ እንዳትረሳው ብዬ ነው ግዛላችሁ አንድ አይነት ጫማ ማለት ነው። እና ይመቻቸው፣ የነወዶች የምር ደስ ይላሉ ነው ፍቅራቸው፣ እህትነታቸው፣ ጓደኝነታቸው ደስ ይላል። ይህን ሊዘልቅ ላችሁ እፈልጋለሁ። በተረፈ ወዳችኋለሁ። መልካም ጊዜ ሆንላችሁ።